የምህረት ነው የሚያስተጋበው። ወንድማች፣ ሸበላው ማነው? ሪከርድ እየተደረገ ነው። ለዛ ነው የሚያስተጋበው። ማነው ሪከርድ የሚያደርገው? እነዛ ባልቴቶች ናቸው። ከፈለጉ እያርጉ፣ አውሩ። በቃ ቀጥ ነው። አንቺ ሙት አድርጊ ማለት ነው ቡሩኬ

እኔ ዝም ብሎ ሸር እየተደረገኝ ምን ተፈጥሮ ነው ብዬ ብሎ ኮንፋት ይቼ ሄድኩት። እንደ አለ እት ብየሱስ ምንድነው ይሄ ድምፁ በጣም አሰራ። በየሱስ ምንድነው ብዬ ደነገጥኩት። ከዛ በኋላ ምንድነው ማማዬ ከኔ ጋር ችግራችሁ ብዬ ጠየቁት። እኔ ኮ ትልቅነቴን አውቃሉ አሉ እርሶት ማለት ነው

ቅዱሶች የብሩኬ እና የሀይሚ ወዳጆች ብሩኬ ይዟቸው ሴቶች ከጉርጓድ ውስጥ ነው የሚያወጧቸው፣ ፈርፍረው ማለት ነው። ማናቸው? ምንድናቸው? ከየት ነው የመጡት? ጨዋናቸው ምናምን ይጣራ። በጉርጓድ ተፈርፍረው ነው የሚወጡት። ግን በነገራችን ላይ አድናቂያቸው ነኝ። በዛ አጋጣሚ ነው የሰው ማንነት በዚ። አመሰግናለሁ ቃል የዲጂቶ ኮመንት የሚሰጡ ማለት ነው። አስር አምስት ሶስት ብቻ ነበረ አሁን ዛሬ ለሀሞች ማለት ነው ቡርክና ልጅቱ አቀባብሮ ማለት ነው አረወይኔ፣ ኖ ኖ ኖ፣ ሀይሚ ጠግባ ነው የሄደችው ብላለች። የሆነች ባልቴ ከዚጋ ታዳምት ይሆናል፣ ሪከርድ ሊደረግ ይችላል። የጠገብሽ አንቺ ነሽ። ከሀይሚ ጋራ አትሳፈጭ፣ ጥሩ አይደለም። እንደ እድሜ ሹኔ

በጣም ተናደ ነበረ። ብሎኩን ስለፈታሽ ብቻ ማለት ነው፣ ስልክሽ ላይ ሽቶ መንፋት አለብሽ። ስሚ ውዴ፣ ብሎኩን ስለፈታሽ ብቻ ስልክሽ ላይ ሽቶ ንፌ። ይቺ ሴትዮ በሳምንት በአስራ አምስት ቀን አንድ ጊዜ ሸዋር ብትገባ ነው ሰው። ሽቶ መንፋት አለብሽ ስልክሽን። አሁን እኔ ከአንቺ ጋር ቡጭ እየሰዋራሱ እናንተ ሰዎች ብሩክ ዛሬ ደግሞ እናንተ የኔ ድምፅ ሰምታችሁ ማለት ነው እንትን ስላደረጋችሁ አመሰግናለሁ። ምንድነው ዘዶን ራፊ ባድ በእናትህ አንተ ሰውዬ ዘዶን በጣም ቆይታለች። ያውቃ ነው ወዳለው ምትለው ስሚ ማዘር አልኩት። ወይ አለችና ማዘር ከ ወይ አለች። ምንድነው አደረኳቸው አልኩት። ሃ አንቺ ማንም ማላረክሽ ፈርታ ፈርታ ኮሮ ፈርታ ነው እኔ አልኳት። እኔ ሙድ ሲዝባት አስገቢን ቤት ይቅርታ ልጠይቅ ስላት ኮመንቱን ኦፍ አደረገች። እንትነሽ ኦፍ ይሆን ብዬ ጥዬ እህልኩኝ። ምን ሲጀምረን ይቅርታ ልጠይቅ? አይደለም ነገር ነው።

ግን አንቺ ሰኑ ግን በጣም ታሳዝኛለች። እግዚአብሔርን ነው የምልሽ። ምንድን ነው እንደዚህ ተስፋ ከቆረጠ ሰው ጋር መፈታተን? ይቺ ሴት እኮ የሆነ ነገር ብትሆን እኔ እና አንቺ ተጠያቂ ነው። ከዚህ በኋላ ያስጣላበትእዳንሄደብራራሽ ከዚህ በኋላ ዝንበይ አንቺ ሰበብ ትናለ። እሷ በቃ በብሩኬ ፍቅር ተይዛ አሁን ብሩኬና ሀይሚ እየታረቁ ነው። በጣም እየተናደደ ሽ ያለ ስለዚህ የንቴ ድምፅ እኮ በጣም እያስፈራራኝ ነው አልኩት። ከዛ በኋላ ደግሞ እቺ ደግሞ አንቺ ለቡ እኔ ለብሩኬ አልጋና ቴሌቪዥን በዚች ያለ አንቺ ለሀይሚ አልጋ ቪጆ ያለችው በረከት ትባላለች። እቺ ቆርቆንዳ ደግሞ ዝም ባዬ አርፈሽ ተቀመጭ አልኳት። ምን ያለችኝ መሰለሽ ቃል ምን አለችኝ አንቺ ትወጫለሽ የእኔ ቤት ነው ቶክቶክ ላይ ቤት አለ ብዬሽ ሰዎችን ስጠይቅ ቶክቶክ ላይ ቤት የለም አንቺ አሁን ሰኖ አሁን አንቺ ዋሽሽ ይች በረከት በጣም ትፈራለች እኔ እና አንቺን መልስ አልሰጠችሽም እኔ ጉርጓድ ነው የገባችው አንቺን ስታይ እኔ እርግጠኛ ሆኜ የምነግርሽ እኔ ጠዋት ትናንትና ማለት ነው በፍቅር አወራኋትኝ ከዛ ኑ ይቅርታ ጠይቁ ግቡና አለች። በቃ እንደ እና ተነጠፈች፣ እያልኩሽ ነው። በውስጥ እኮ እንሽላሊት ነች። በኢንቦክስ ምናምን ችግር አለብን ከጣሊ ጋ ከሳሚ ጋ ነው፣ ገደል ነው። እንኳን ደህና ቆያችሁ። ደና እኔ እሱ ለምንድን ነው የነካካውን ነገር የሚነካካ? ወይኔ ወይኔ ወይ ተቃጠለ። ስታይ ደግሞ ሌላ ቃጠሎ። ለማንኛውም ወድሻለሁ።

ሚሚን ማለት ነው ሰሌማ በጣም እየሰደበች ነበረ ነገር ስላወረች ብቻ ነገር

እኔ መጥፎ አላለም ያልኩት። ምን አለበት አንድ ሰኞ ናት እኮ። ከዛም በኋላ ፕላንኩም ባረገልኝ። ምን አላገባኝም እኔ እንደዚያ አላልኩም። ከነገ ወዲያ የሚደርስ ነገር ነው። አጣደፈ በጣም ማለት ነው።

አግኝቼ ደነገጥኩኝ። ሳቤሪ ግን አላወጣውም። ለልጆቹ ተናገርኩ መጥቼ እንጂ። ኧረ አንድ ነገር ልናገር ተው፣ ስሙኝ ግን እሺ። አውዲ ግን ማለት ነው የሆነ ቪዲዮ አጠፋዋሉ። ደግሞ እነሱ የሆነ ቪዲዮ ገብቶ አጠፋዋሉ። እሷ ጋር እሱ ነው፣ እሱ ፖስቶ ነበር አጠፋዋሉ። ዛሬ ቅድም ፖስቶ ነበር አጠፋው እያሉ ነበረ። የሆነ ቤት እያወሩ አጠፋው እኮ አጠፋው እኮ ይላሉ።

እያዳመጠኝ ነው። ቆይ ትንሽ ወደ ተሰብስብና ትመጣለች እንዴ? ለምንስራይ ለማንኛውም ሰላም ሆነ። ለምን የማየው ነገር አቤት! ውበት! አቤት! ቁንጅና! አቤት! አቤት አፍ የቆረጥ ይባልልሽ፣ እኔ ንግሥት። እንደው ከም ጠልጠልጠል የምትለው ነገርስ ቤቶች! ውዳቂዎች፣ የቅድሜ ልካችሁን በሰው ሀገር ቁጭ ያላችሁ ፍቅር ምን እንደሆነ የማይገባችሁ የእሷ ግን ውበት በላይ በላይ ይደፋባቸዋል ብያቸው ተናገርኩ። ኧረ እኔማ እኮ ይቅርታ አድርጉልኝና እኔ ገና አስራ አምስት ዓመት ታዳጊ ነኝ። አሁን ለማማን ብሰርባቸው ደግሞ የረገሙት ብዬ ነው እንጂ

አለባበሷ ብቻ አቃጥሮን የሚረፋ ደግሞ ማለት ነው። ሀይሚኮ አልተነካካችም፣ ምን አላለችም። ማንኛውም ወንድ መጥቶ ቅፍቅፍ አላደረጋትም። ይቺ ሺ ወንድ የነቃቀፏት ይቺ ስንት ነገር የተባለች ምን አለበት ደግሞ፣ ምን አለበት ዳኒ ያልነካውን ወንድ ዳኒ ያልነካውን ሴት ቢያመጣ ምን አለበት? ዙሩ ዙሩ እሱ ነወይ? እንዴት እንደተቃጠልኩ እኔ እንዴት እንደተናደድኩኝ። አትናደዱ። ማናድን ነገር አደለም። ምክንያቱም ያናዳል ግን ልጅቷ የዋለች ና አንቺ

በጣም ገደልነት ገደኔ እንደውም አባሁን ከዚህ በኋላ ሀይሚን በአይነካ ደስ ይለኛል። ደስ ይላል እግዚአብሔርን ባለፈው ሱሲን ስለነካም ተናግረናል አይደል? ግን ከዚህ በኋላ ባያቆሽሻት ደስ ይላል። ልጅታን እኮ ህልስት እያስገባን እውነት ለመናገር እሱ ዘስጋሽ ነገድ ናገር፣ ሀይሚና ቡርኪ እኛ እዚህ ጋር ብንፍጨረጨር፣ ብንቃጠል፣ ብናት እነሱ እግዚአብሔርን ያጣመራቸው እግዚአብሔር ያጣመረን ደግሞ ማንም አይለየውም። አሁን የሚሰሩቱ ስራ ነው። ስራውን ደግሞ አለም ያወቀው፣ ፀሐይ እየሞቀው ነው። እህት ቤት ከፈቱ ሊሰሩበት ነው። አይኑ ይስሩበት ነገር ግን የሚያመጡት ቦታ ላይ ያለ እኔ ውድ ቢሰሪም እኮ ቦታ ላይ አንድ ጊዜ አንድ ጊዜ በጣም ደግሞ ማለት ነው አንድ አዳምጪ ስራ ነው። አልቻለለ አንድ ወር ሙሉ ሀይኒ ደከመች፣ ታመመች በህይወታችን እንደዚህ ሆነን አናቀም ብላ እኮ ተናገረች። ዛሬ አስራ አምስት ቀን ወይም ሁለት ሳምንት ነው ስሰው ስንጣለ ራሱ ብላ ምፍታ ቤት ተናግራለች። ስራ ነው አትበይ እሺ፣ ጸብና ስራ ለዩ መጀመሪያ ማለት ነው እሺ፣ እግዚአብሔር ይቅርታ ቃል ስመልስልሽ ማለት ነው ለምሳሌ ምናምን ችግር የለውም እራሱ እ እና ተረጃት አሁን በእልህ ደግሞ አሁን የትናንትና አሁን እልህ ደግሞ የዛሬውን እልህ ደግሞ እሷን ያልሆነ ነገር ይቅርታ አልጠየቃትም። ሄዳለች ደግሞ ትሄዳለች ደግሞ አደለ፣ ከሀይሚ ጋር አሁን እኮ ነገ ብትመጣ እኮ ልክልኩ ነው የምትናገሩ። ምክንያቱም አሳያ ስትል ሴትን ለማ ብላለች እኮ ትናንትም፣ እንግዲህ ጎትተ ልታመጣ ነው ብላለች። ዝም ብላችሁን ማለት ነው በቃ ገብቷቸዋል። ዝም ብላችሁ በግዳት አስቡልኝ። በቃ ገብቷቸዋል። አልናገርም ሲጀመር ማለት ነው። ምክንያቱም ሀይሚ ቪዲዮ ቀርጾ የለቀቀችው አራ ሰለ

በነገራችን ደስ ሲሞኝ የምር ነው። ለልጅቷ ስጦታ ገዛለሁ፣ ስጦታውን ኮመን ለጻፉ ብሏል እና ፓንቲና ባሎት ስጦታ ይገዛታል ብላችሁ ታስባላችሁ እንዴ?